ምን? የእኛ ትዬ ወንድሜ፣ ሰው ተሳስተው ነግረው ይሆናል። እንዴት ሆኖ ነው እትዬ ሰብለን የምታገኛት? ሲጀመር ምንታደርግ ሄደ? እሱን እኔም አናውቅ። ግን ሰው ተሳስተው አይደለም የነገሩኝ፣ ትክክል ነገር ነ። ስለጋሽ አዲስ ነገር አለ። ምን? የምን አዲስ ነገር? መጀመሪያ እግት የወሰዱበት ቦታ ተገኝቷል። ወደ እገታው ቦታ ደግሞ ሰዎች ከመኪና ወርደው ሲገቡ ታይተዋል። በዛ ላይ ገደለች የተባለችው ሴትም እንደታየች ነው መረጃ የደረሰኝ። ወይኔ ጉዴ! ቆይ እንዴት ይሄ ሊሆን ይችላል? አረ ይሄማ ሊሆን አይችልም እንዴ! የሰው ቁስሉ አይቀስቅሱ። በቃ ርፎ ይቀመጡ ውዴ። እውነቴን ነው ምልሽ፣ ገዳዩን ሳላገኝ ያዶኒን እንባ ሳላብስ እውነተኛን እንቅልፍ አይወስደኝም። የምኑ ቤት ተሼን የገደልንበትን ነው? አዎ እሱን ተገኝ እያለ ነው በዛ ላይ ዛሬ ወደ ቤቱ ይሄዳል። ምን እንደማደርግ አላቀም። እሺ ምን አይነት ጣጣ ነው? ለማንኛውም አብረው ይሄድ እሺ። ቀድመ ማስተካከል ያለብህን ነገር አስተካክል። መሴ ሳስበው እንደምታስታውሽ አውቃለች። ባላወቀ ሙድ መጫወት ፈልጋ ነው። ብታይ እኮን ለኔ እንዴት እንዴት እንዳደረጋት፣ ወይኔ እሱ ነገር ለኔም ታውቆኛል። ትናንትና መታ ህክምና እንዳለን ብላ ፈጣኝ ነበር። ግን ከዛ በኋላ ሌላ ችግር አጋጥማት መሰለኝ ተመልሳል መጣች። ጓደኛዬን ከድቼ አንቺ ቀኝ እጅ ሆናለሁ አልኳት ጅል ምንም እላት መስልሻል? መስቂ፣ እውነተኛ ጓደኛዬ እኮ ሁሉን ነገር አውቃለሁ። ታዲያ እንደው ስራዋ ስለገርመኝ ገረመኝ ማጠያየቅ። ውይ ግን ያለባት ችግር የጤና ችግር የሚመስለኛል። ሰው እንድናነከረ ስራው ሁሉ ተንኮልም ሆነው። ምን አሰብመስልሽ ምን አሰብሽ? በሆነ በማይታወቅ ጽሑፍ ስለ እሷ የምናውቀው እንዳለ ጽፋት ለምለጋሽ አንሰጠው መስቂ ለምንሽ ብላ ሄለን በቁሟ ልትወርቅ ደረሰች። ያላሰበችው ነገር ገጠመባት። አቶ ቶማስ የወንድሙን ገዳይ ሴት ነች እየገደለችው ከመኪና ወርዳ ተብሏል ብሎ ይህን ስትሰማ የምትሆነው ቁጡ ጠፋት። እንዴት ይሄ ሊሆን ይችላል? የሰው ቁስ ላይ ቀስቅሱ በማለት ዓይኗም ፍጥጥ ጥርሷም ግጥጥ ብሎ የምታደርገው ነገር ጠፋባት። በዚህ የተነሳ ባለቤቷንሽ ከታይሉረር ብላ ወደዛው ወደ ጓደኛው አብሯት የስራ ጓርዷ ጋር ደወለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ እንግዲህ እንግዳ ክፍል 14 ተለቀቀ። ወደ ክፍል 13 ስንመለስ እንግዲህ ማናት ኑኑ ከታገተችበት ጠፍታ ማነው አምልጣ መጣ ወይዘሮ ሄለን እንግዲህ ሂጅ ለያት በማለት ከሳሎን ስትነሳ ቆይኔ ሂጅ እጠራታለሁ እያለ አዶናይን ተነስቶ አንቺ ቁጭ በይ ብሎ ቀጥታ ወደ ላይ ነበረ ወደ ኑኑ ጋር ከፎቅ ሄዶ ያመጣ የጠራት። በዚህም ጊዜ እንግዲህ ጠርቷት፣ እሷም ምን ይተባልሽ ነው በማለት ከወንድሟ ጋር ነበረች እና ተነስታ ትመጣለች። ዛው መጣ እንግዲህ ሁሉንም ነገር ያወራታል። እንግዲህ አቶ ቶማስም እሷም ሰላም ትልና፣ በጣም ተጨንቄ ነበር እያለች ነበር። ራሷ አሳግታት ማለት ነው። በዚህ የተነሳ እንግዲህ ሄለን ሰላም ብላ ስታበቃ እኔ እስኪ እዚህ ቁጭ በይ ይላታል አቶ ቶማስ። ቁጭ ካለችን በኋላ እሷ የሚያወራት እንግዲህ መኪናው ሰዎችን ታውቂያቸዋለሽ እንዴት ፊታቸውን ስላት፣ ፊታቸውን ጭራሽ አለየውም ስትል ነበረ። በዚህ የተነሳ እንግዲህ አሁን ላይ ያለበት ሁኔታ እኔ ቶማስ ሁሉንም ነገር አረጋግጣለሁ። መኪናውን እኮ ታርጋ ቁጥሩን ለሄለን እኮ ሰጥተናታል ብለው ይላሉ። በዚህም ጊዜ እንግዲህ ሄለን አወር እንትን ብዬ እኮ ሰጥተው ነበር እንዴ ለጋሽ አልሰጠሽውም እንዴ ትላላለች። አይንዬ፣ አይ አልሰጠሁትም። ምን እኮ በዛው ረሳሁትና እንዲህ አልኩትና እያለን ይሄ እንዴት ይረሳል? ነገ ጠዋት እኮ ደግሞ አንድኛይቱ አንቺስ ብትታገች ሲል ልጇንም፣ በዚህ ጊዜ እንግዲህ ወይዘሮ ሄለን እብድ ትሆናለች። እንዴ ለምንድን ነው የምታማሩትባት? ለምን እያለች በጣም ትበሳጫለች። በዚህ ተነሳ እንግዲህ ኖኖም ተነስታ ወደ ላይ ትወጣለች ማለት ነው። በዚህ ጊዜ እንግዲህ ቶማስ ማን ነው አዶናይሷን ሸኝቶ ከጨለማው ከዋክብት ጋር በውጭ ሆኖ አባቱን እንግዲህ የገደለችበትን አባቱን እያስታወሰ ኑኑ ስለመጣኝ ደስ ብሎኛል። አሁን ደግሞ አባቱን የማን ገደለብኝ እያለ ሁሌ ጥያቄ ውስጥ ነው። ዛሬ ደስ ብሎኛል። በአንድም እንትን ቢሆን እንደዛ ሲተቃቀፉ ግን በጣም ደስታም አለው እንተንም አለኝ እያለ እየፈጣሪውን እየለመነ ነበር። በዚህ የተነሳ እንግዲህ አሁን ላይ ማነች ኑኑም ስትወጣ እንዴት ስታየዋለች ነገሩ ብቻውንስ መቀመጥ ፈልጎ ከሆነ እያለች ነበረና እነሱ ትተዋት እንደወጡ ወደ እንትናጋ ስንሄድ እንግዲህ እሷ ደግሞ ምንድን ብትለው ጥሩ ነው። እንግዲህ እኔ ምልክ ትለዋለይ አንቺ ምትኝ ይላታል። ተመልሰክ ትሄዳለ ፉንቃ የገባባት ማለት ነው። እንግዲህ እሷ እንደዚህ ስትለው ማለት ማለት እዚሁ፣ እህቶችን፣ ቤተሰቦችን እዚሁ ምንድን ነው የምትሄደው ሲል ቀዬን አለቅም ይላታል። ቀዬ እዛ ሆናለሁ እያለ ነበር። እሷ በዚሁ እያጣራች ነበረ። በዚህ የተነሳ እንግዲህ ምናምን ስትጠይቀው እንዲህ እንትን ስትል መሲም ወታ ሄዳለች። ወንበር ላምጣ ብላ ነበር መጀመሪያ ሄደች። በዚህ ጊዜ እንግዲህ አብሯ እንጃ አታወራም ስትለው ነበረ። እሱ ግን ኳሌዋራ ኮስታራ ነው እና ከዛም እንግዲህ እሷም ይሄንን በምትለው ጊዜ እሱ ግን ጸጥ ነው ያላት። እና ሄዳለሁኝ ግን ው

ወንበሩስ በምትላት ጊዜ ወንበሩ ነው ወንበር ብዬ ነበር እንዴ? እያለች አው እያስመሰለኝ ስለሆነ አሁን ላይ ያለችው መሲም ይሄንኑ ብላ በአንድ ይቀምጣሉ። በዚህ ጊዜ እንግዲህ ሁሉንም ነገር ትነግራታለች። መሲ ምንድን ነው ምን አለችሽ? እያለች አባዬ በቀደም ጥፍ ይሰጠችኝ እያለች ነበረ ድናም ስትነግራት የነበረው እንዴ እንዴት ስትላት፣ አንቺን እንደውም ሳታቀብሽ አቀርም አሁንማ እያስመሰልሽ መሆኑን ብላ ተነግራታል። የምርጥ ጓደኛ ናት እሷም። ራሱ ይህን ስትላት እንዴት ምን አልሻት እንዴ ንያንቺ ጋራ እሰራለሁ ብዬ ነው አይተቀበልኳት እያለቻት ነበር። በዚህ ጊዜ እሷ ስደነግጥ ይሄን እንድልሽ ነው የፈለግሽው? በፍጹም እንደዛ አላልኩም ብላ ተነግራታል። የለም ስዬ፣ እነሱ ግን ተያይዘው ወንድምና እህት ኑኑና ማን ነው መኩሪያ ይወጣሉ መዋራሻ አለኝ ብሎ ከውጭ ሲወጡ መሲና እንግዲህ ጤባ እንዲሆነው ሳለ አንቺ እሱን ስታይ እንዴት እንዴት ነው የሚያረግሽ? እንዴት ነው ታዲያ ልሆን አይ እያለች ነበረ። እንዴ ታዲያ ሳ ብሆነ እንዴ እንዴት የሚያረግሽ? እሱ ኮስታራ ነው ዝም ነው የሚለው እያለች ነበረ። በዚህም ጊዜ ታዲያ እንዴ አዋራኝ አድርጊ እያለች እንትንተል ሳስብሽ ወደ ሸዋል መሰል ትላት አለኝ። ምን ጥያቄ አለው እሱ ባይወድድ ነበር ይሄን የመሰለ ወንድምሽን ስትላት ታግባብኛለች ስትል ኧረ እባክሽ እኔ ያንቺንም እሱንም አልገባም ስትላት፣ ቁጣ መጨረሻ ላይ ግን እሞክራለሁ ስትላት ኦኬ ብላ ትቀበላለች። እንግዲህ ወደ ማን ነው ስሙ ኑኑና ሞክሪያ ስንሄድ እዝ ቤት የሆነ ነገር አለ ይላታል ማለት እነሰ ብለን ገጠር ሂዳ አግኝታታለች አግኝታቸዋለች ይቺ ሄለንን ይላታል ትዬ ሲሉ እንደት እንዴት ሊሆን ይችላል ይሄማ በፍጹም አላምንም ትላለች ነው ነው አንቺ ላታምን ቻለሽ አረጋግጬ ሁሉንም እነግርሻለሁ አሁን አትጨናነቂ እህት አለም እያለ እየነግራታል በዚህ የተነሳ እንግዲህ እሷም ይሄንንሽ ብላ ግራ ገብቷታል እና ይህ ላይ ያሉ ልተኛ እያለች ትወጣለይ በዚህ እንግዲህ ወደ ቶማስና ወደ ሄለን ጋ እንሄዳለን። ወደ ሄለን መጀመሪያ ወደ እንትናንጭ ስንሄድ በቃ ምን አለች ስትላት መሲ አብረሽኝ ስሪ አይተሽ ማታቂውን ገንዘብ ነው የምሰጥሽ፣ ምን እያለች ሰበከችን ስትል እኔ እንደውም የሆነ ሀሳብ አለኝ ትላለች። እሷም ምንድን ነው ሀሳቤ ስትላት የሆነ የእሷን ታሪክ ጽፈን ለ ባለቤቷ ቶማስ ብንሰጠው እያለች ነበረ። ይሄን ስትላት በጣም ይሄማም መሆን የለበትም። በቃ አንቺ ለምንን ያንድ ሀሳብ አለኝ አብረሽን ስሪ ካለችሽ ይሄንን አብረሽ ብስር ስትላትን ትላለች። ሰርተናል እንዲያውም ይሄ ነው ለስራችን ቆንጆ እና አሪፍ ሀሳብ እያለቻን ነበር። እንግዲህ ይህንን እየተባባሉ ወደ ቤት ስንመጣ ቶማስ እና ሄለን እየዋሩ ነበር። ሰሞኑን እኮ በጭንቀቱንን ስራ ውስጥ እንዴት እየሄደ ልች ነው ምናምን እያላት ያው ሰሞኑን ታቅለ ኑኑ ስለ ጠፋ ሀሳብ ውስጥ ስለ ነበር አቃለሁኝ ኔ መቤት ማሬዋ እያላት ነበረ ነበር። ሄለንን ሄለን እንግዲህ ፋይሎችን የት ነው ያደረ የሉም ውዴ እያለችው ነበር። አይ ፋይሎችንን የነኛን ስቼ ሌላ ቦታ ያርኩ ሲላት ያንቀጠቅጣታል። ሚሷም የምትን የምትልበታል ለመሰል ከዛም እንግዲህ አቶ ቶማስ ጋር ስንመጣ ዘፈንልኝ ስትለው እሱም እይዘፍንላታል። እያነበብኩ እኮ ነው ሲላት በቃ ተውስብላ ስታኮርፍበት ተነስቶ እየ ዘፍንላታል ማለት ነው። እሷም ስፈኗን ሰምታ ትተኛለች። በዚህ ጊዜ እንግዲህ ተነስተው ስትወዲያ ወዲኋል ንመጣ እንደውም ሰሞኑን የሆን አዶናይን እንዲህን እንባው እየፈሰሰ የእሱንማ እንባ ማፈሳ አለብኝና አንድ ነገር ደግሞ ሳልነግርሽ የአዶናይ አባት ወንድሙ ማለት ነው የገደሉት ሰዎች በመኪና ወርደው ነው ሁለተኛ ደግሞ ሴት ናት የገደለችው፣ የሚል ሰምቻለሁኝ ሲል እንግዲህ የሰው ልብ አያ እንትን አይበሩ አይስበሩ እንዴት እያሉ እያለችው ነበር። እንዲሁ ምን ሆነች ነው ይሄ እኮ እኔም እንትን ነው። ስለዚህ የትም ቢሆን ገብቼ ማጣራትም ማወቅም አለብኝ። አዶናይ እንደዚህ እያለቀሰ እንደዚህ የሆነ እሱ ይሄንን ማወቅና እንዴት እንደሞተ ማን እንደገደለው ሴት ናት ብለዋል ሲሉ፣ እሷ የምኮንበት ቅጡ ጠፋት ማለት ነው። ሄለን በዚህ የተነሳ ቀጥታ ልጇ ክላስ ገብታ ልጇም ድምጽ ሲሰማ ስልኳን ታሳርፈና ቀጥታ ማለት ነው ወዴ ማን ነው ተደውላለች። በዚህም ጊዜ እንግዲህ በደወለች ጊዜ ሄለን ያነሳና ምንድን እየተካሄደ ነው? አሁን ላይ እንደዚያ አለኝ ቶማስ ስትል ማለት እያላት እንደ ይህንን እንትን አውቋልና ቀደም ብለት ሄደ ሄዳለሁ እያለ ስለሆነ ሁሉን ነገር አዘጋጃጅ ትለዋለች። እሺ ብሏት ይሄ ይመልስላታል። እንዴት እያለች ማነው ይሄን ያረገው እያሉ ነበረ። እንግዲህ እነሱ ማንም አላየም ብለው ገለው ምናምን እንትን ያሉት ከዛም እንግዲህ ወደ ልጇ ጋር ስንመጣ ልጇ እየደወለች ሳለ ድንግጥ ትላለች፣ እና ቁጭ ትላለች። ምንድን ነው ማየዝ ትላት፣ አይ ምንም አደለ የስራ ባልደረቦችን እያዋራሁ ነው። አሬ ተናድር ሽኩት መስል ያለች ትላት አለች አይ፣ አይደለም አልተናደርኩም፣ መስሎች ነው ልጅ እያለ እሺ፣ ግን ጥያቄ ልጠይቅሽ፣ ብር እንድታበድ፣ ብር እንድትሰጭኝ እፈልጋለሁ ትላት አለች። በዚህን ጊዜ እንግዲህ እሷም ለምን ሰራ ብሷት ትላት፣ ሁሉንም ታስረዳት እና በቃ እሰጥሻለሁ ትላት አለ። ይህን እየተባባሉ እሷ ፍቅረኛ ይመስለኛል ብር አምጪ እያለ እየጠየቀ ነበር ከበር ላይ ሆኖ እየደወለ ቤት እንዳልመጣ ሰም ሁሉ ቤተሰቦች ጋር እያለ ነበር። እና እሷን በቃ ሱ እንትን እንተላለሁ እያለችው ነበርና፣ እንግዲህ እሱም ወደ ቤት እየመጣ እነሱም ደግሞ ሄለንም ለእሷ አውርታ ጨርሳ ወደ ቤት እየመጣ ነበረ። ፍቅረኛዋ መሰለኝ የገባው ለነበረን ቆይታ አመሰግን እናም አሁን ላይ ሄለን የምትዋረድበት ሰዓት ደርሷል ማለት ነው። ወይኔ ቶማስ፣ ታዲያ እንዴት ይሄንን ሲያይ እንዴት ሊያምን ይችላል? ወይኔ ጉድ፣ በጣም ከባድ ነው።